የማይሰማ የለም። ይሄ ሚዲያ ስንቱን አሳየን። ሴት ልጅ መቼም እንደዚህ ራሷን ከምታዋርድ የምር ሞት ይሻላታል። እንዴት ሴት ልጅ ይህን ያክል እዚህ ድረስ ራሷን ታዋርዳለች? ሁሉም ነገር

ሁላችሁንም ሰላም ብያለሁ። በያላችሁበት ያላ ሰላም እና እዝነት ይለያችሁ እያልኩኝ ዛሬ ደግሞ ግርም ባለ ቪዲዮ መጥቻለሁ ማለት ነው። የምር መስራት ሳልፈልግ ነው የምሰራው። አላህ መጨረሻችንን ያሳምረልን ከመዋረድ ይጠብቃል። ሴት ልጅ ይሄን ያክል ራሷን ስታዋርድ በሚዲያ ላይ ወጣ። ይህን ያክል እንዴ አረተው የሚወራና የማይወራ ነው እንዴት በሚዲያ የሚወራና የማይወራ ማወቃቃት። ስብሓንላህ ልዓዚም። እሺ፣ ሴት ልጅ የምታፈቅረውን መናገር እሺ፣ ይሁን እስኪ፣ ግን ይህን ያክል ራሷን አዋርዳ በሚዲያ ወታ፣ ይህን ያክል የምር በጣም በጣም ያስጠላል። በጣም መዋረድ ነው። ይሄን ያክል ይሄን ያክል መዋረድ የምር ሼም ነው። እኔ ለራሱ ለሱ ነው እኔ ያፈርኩ። ይሄን ያክል መጨረሻችን አሳምረደን ነው የምር ጭራሽ። ድፍረት ድፍረት አግኝታ ይሄን ያክል ድፍረት አግኝታ እንዴት በሚያወጣ እንደዚህ ትላለች? ሰይጣን ነው መቼም የሰዎችን መጣላት የሚያስደስተው። እንደ ሲጣሉ እንደዚህ ደስ አለኝ እንደዚህ እንደዚህ አረ ታይ ታይ ታይ ታይ እንጂ የምር በጣም ነው የሚያስጠላው። በጣም ማለት ነው ትወጣላችሁ፣ ሃይማኖት የማይፈቅደውን ነገር ባህል የማይፈቅደውን ነገር እያደረጋችሁ ትውልድን ታበላሻላችሁ፣ ታበላሻችሁ በኋላ እንደገና እየወጣችሁ ሌላ ነገር ትላላችሁ። ሚዲያ አጠቃቀማችሁን ብታስተካክሉት የምር በጣም ነው የሚደብረው። በጣም ዶላር እንደዚህ ሰውን ካሳበደ የምር ቢቀር ይሻላል። እዚህ ድረስ በዚህ ልክ ራስን ካዋረድን ማለት ነው። የምር በጣም ነው የሚያስጠላው። በአሁኑ ጊዜ ዩቲዩበሮች ለሰው ምን አስተማራችሁ ብላችሁ ብትጠይቋችሁ፣ ምን ምን አስተማርን ብለው መልስ ይሰጣሉ? ምንም አይነት መልስ አይሰጡ። የሚያስተምሩት ሃይማኖት የማይፈቅድ ነገር ያለ ኒካህ ያለ ሰማንያ እየተላላጡ ሚዲያ ላይ እናያለን። ለሰው ለተከታይ ለኦደንስ ምን አስተማራችሁ? ከናንተ ምን እንማር? ከዩቲዩበሮች ምን እንማር? የምር በጣም ነው የሚያስጠላው። እንዴ ቤተሰብ የላችሁም? እንዴ አሳዳጊ የበደለው መባል አያንሳችሁም? የምር በጣም ዝቅጥ ያለ አስተሳሰብ ያላችሁ አንዳንድ ዩቲዩበሮች፣ በጣም ዝቅጥ ያለ አስተሳሰብ። ሴት ልጅ ይሄን ያክል እንዴት በሚዲያ ወታ ይሄን ያክል ውርደት ትሰራለች? የምር በጣም ነው የሚያስጠላው። እሺ ይሁንስ እውነትስ ቢሆንስ እሺ በውስጥ ማውራት። አረ ቢስሚላህ የምር በጣም መዋረድ ነው። በጣም መዋረድ እንዲያ ሰው አፉን ሞልቶ እ ይህን ያክል ነገር በሚዲያ ወጥቶ ያወራል። ስብሐናላህ መቼም አላህ እንደው ይቅር ይበለን ይቅር ይበለን። የምር ይሄ ዶላር ሰው ሁላ አሳበደው። ብቻ በጣም ነው የሚያስጠላው። የምር ቱ ከቀረብ ከቀረብሽ ከቀረብኩት ወንድ ሁላ ፍቅር ሚዜ ነው ወይም የሚመስላችሁ ምናምን ምትዩ ሬምር በጣም የሚያስጠላው ይምር አነጋገሯ ራሱ ማለት ነው። በነገራችን ላይ ዩቲዩበሮች፣ ኦዲንስን ብታከብሮ ኖሮ እንደ ኦዲንስ ለእናንተ የሚያስብ ሰው የለም። ተጣመሩ፣ ያለ ኒካህ እንደዚህ አታድርጉ፣ አላህ የማይወደውን ነገር፣ ፈጣሪ የማይወደውን እንደዚህ እንደዚህ አታርጉ ምናምን ቢሉ ለራሳችሁ ነው። ወደንሱ ምንም የሚጠቀመው ነገር የለም። እናንተ ተጣመራችሁ አልተጣመራችሁ፣ ተለያያችሁ አልተለያያችሁ፣ ወደንሱ ምንም የሚያገኘው ጉዳይ፣ ምንም የሚያገኘው ጥቅም የለም። ግን ሳ ሚዲያ ላይ እስከወጣችሁ ድረስ ህዝብን ለማስተማር ብትጥሩ በሀላል ነገር ክርስቲያኖችን ብትሆኑ በሰማንያ በሃይማኖታችሁን በሚፈቅደው ነገር ብታደርጉት ምን ችግር አለው? እየወጣችሁ እየተላላጣችሁ ተከታዮችንም ማበላሸት ነው ትውልድን ማበላሸት ነገ ለልጅ ልጅ የሚተርፍ ነገር ነው። አይጠፋም መቼም እናንተ ድሌት ካላደረጋችሁት የሚታቃላችሁ የልጅ ልጅ የሚያየው ነገር ነው። እንዴት አረ፣ ቢስሚላ የምር የነጋችንን ብናስብ ምን አለበት? እስኪ አሁን አንቺ ነገ ልጅ መውለድሽ አይቀርም። ልጅ ወልደሽ ልጆችሽ ምንድነው የሚያዩት? እስኪ የምር ሰው በፊት የሚልሽን ነገር ራስሽ አሁን አስመሰከርሽ። ለምን ሶስት አግብታ ፈታች፣ ለምን እንደዚህ እንደዚህ እንደዚህ ሲባል የነበረውን ነገር አሁን ራስሽ ጥፋተኛ እንደሆንሽ እያሳወቅሽ ነው ያለሽው። የምር በጣም ነው የሚያስጠላው። እና ዩቲዩበሮች፣ ታላላቅ ዩቲዩበሮች ተዉ ተዉ ተው! ለኦዲንስ ክብር ይኖራችሁ። ይህን ያክል ወጣችሁ ራሳችሁን ባታዋርዱ፣ ራሳችሁን ዝቅ ባታደርጉ ለኦዲንስም ክብር ይኖራችሁ ኮሜንት የሚያስቀምጡ ኦዲንሶቻችሁ፣ ተከታታዮቻችሁ ለእናንተ ነው። ምንም እነሱ የሚጠቀሙት ነገር የለም አንድ ቅንጣት ነገር ማለት ነው። እናንተ ተፋታችሁ፣ ተለያያችሁ፣ ተጣላችሁ፣ ግንሳ በስርዓቱ ያኔ በወጉ በክብር ብታደርጉት? አንድ ሰሞን ትወጣላችሁ፣ ትጣበቃላችሁ፣ ትላላጣላችሁ ከዛም በኋላ የሆነ ነገር ተፈጠረ ተፈጠረ ተፈጠረ፣ እንድተለያየን እንዲህ አደረገኝ፣ አስለቀሰኝ፣ ወሰደኝ ምናምን፣ የምር በጣም ነው የሚያስጠላው፣ በጣም ማለት ነው። ፈጣሪያቸውን ብትፈሩ፣ አላህን ብትፈሩ፣ አንድ ኮሚንት ላይ ማለት ነው አንድ አንድ መጥፎ ነገር የሚጽፉ ወይም የሆነ ነገር በቃ ስለናንተ ሐሳብ የሚጽፉ ሰዎች ለራሳችሁ ነው የሆነ ክፉ ነገር ራሱ እንትን ቢሉ። አናዳችኋቸው ነው ማለት ለኦዲንስ ክብር ሊኖራችሁ ይገባል። ለተከታይ ክብር ሊኖራችሁ ይገባል። ተጣመሩ፣ እንደዚህ በሉ፣ እንደዚህ በሉ። አሚሎቹ በቃ ወንጀል ከምትሰሩ ነው መላላጣችሁ። ላልቀረ ነገር ባህላል አድርጋችሁ ይሻላል። መሸሚ ውዳ ላይ ወጣችሁ የምታደርጉት ነገር ባይጠቅምም ማለት ነው፣ ግን ባህላል ነገር ብታደርጉት ይሻላል። ረተው ስርዓት ይኑራችሁ። ይህን ያክል ራሳችሁን ዝቅ አታድርጉ። የምር በጣም ነው የሚያስጠላው። ሴት ልጅ እንደዚህ ከምትሆን ብትሞት ይሻላታል፣ ብትሞት ማለት ነው።